ከወራት በፊት የአሜሪካ ብሔራዊ ደህንነት ዳይሬክተሯ ቱልሲ ጋባርድ ኢራን የኒውክሌር መሳሪያዎችን እያመረተች አይደለም ሲሉ ተደምጠዋል። አሁን ያ የዳይሬክተሯ ቃል ተቀይሯል። ኢራን የኒውክሌር መሳሪያዎችን በሳምንታት አልያም በወራት ጊዜ ውስጥ ልትሰራ የምትችልበት ደረጃ ላይ ደርሳለች ብለዋል። ይህንን የደህንነት ምንጮች አመላክተዋል ያሉት ዳይሬክተሯ የባለፈው ንግግሬም ከአውድ ውጪ ተወስደውብኛል ብለዋል። ይህ የብሔራዊ ደህንነት ኃላፊዋ አዲሱ ሐሳብ የተሰማው ታዲያ ፕሬዚዳንት ዶናልድ ትራምፕ ኢራን በወራት ውስጥ የኒውክሌር መሳሪያ ሊኖራት እንደሚችል ከገለጹ በኋላ ነው። ትራምፕ ቱልሲ ጋባርድ ምን እንዳለች አይገደኝም ተሳስታለች ሲሉም ተደምጧል። የኢራንና የእስራኤሉ ሰሞነኛው ግጭትም ከዚሁ የሚመነጭ ነው። በእርግጥ ኢራናውያኑ የኒውክሌር ፕሮግራማችን ለሰላማዊ አገልግሎት የሚውል ነው ቢሉም ሰሚ አላገኙም። ሩሲያም ብትሆን ኢራን ኒውክሌር ለመታጠቅ ስለመፈለጓ ማስረጃ የለም ስትል በፕሬዝዳንት ፑቲን በኩል አስታውቃለች። ሆኖም ግን አስቀድማ እስራኤል በሰነዘረችው መጠነ ሰፊ አየር ጥቃት የተጀመረው የሁለቱ ሀገራት ግጭት በርካቶች ለእልፈት ብሎም ለአካል ጉዳት ከተሞችም ለውድመት እንዲዳረጉ ምክንያት ሆኗል። ዛሬ የወጡ መረጃዎች እንዳመለከቱት እስራኤል ደቡብ ምዕራብ የኢራን ክፍልን ደብድባለች። የእስራኤል መከላከያ እንዳለውም ወታደራዊ መሰረተ ልማቶችን ኢላማ አድርጎ ጥቃቶችን ፈጽሟል። ጦሩ ይፋ እንዳደረገውም የኢራን ከፍተኛ ወታደራዊ አዛዥ የሆነው ሳኢድ ኢዛድንም ገሏል። ከዚህ በተጨማሪም የእስራኤል ጦር ኢስፋሃን የኒውክሌር ጣቢያ ላይ ዳግም ጥቃት መሰንዘሩንም አስታውቋል። የእስራኤል ጦር ቃል አቀባይ ብርጋዴር ጀነራል ሌሊቱን በኢስፋሃን የኒውክለር ጣቢያና በምዕራባዊ ኢራን ላይ በሚገኙ ሌሎች ስፍራዎች ላይ ተጨማሪ ጉዳት አድርሰናል። የኦፕሬሽኑ ጅማሩ ላይ በዚህ ስፍራ ላይ ጥቃት ሰንዝረን ነበር። ትናንት ምሽት ዳግም ጥቃት ሰንዝረንበታል። በዚህኛው ድላችንን ከፍ ለማድረግ ጥቃታችን ሰፋ ያለም ነበር። ከዚህ በተጨማሪ የእስራኤል ጦር ኢስፋሃን ውስጥ የኢራን የሚሳይል ስርዓቶችና ራዳሮች ላይ ጥቃት ማድረሱንም ይፋ አድርጓል። ኢራን በበኩሏ ረጅም ርቀት ተጉዘው ማጥቃት በሚችሉ ድሮኖቿ አማካኝነት እስራኤል ላይ ጥቃቶችን አድርሳለች። የኢራን መንግስት የቴሌቪዥን ጣቢያ ዛሬ ይዞት በወጣው ተንቀሳቃሽ ምስልም አራሽ አንድና አራሽ ሁለት የተባሉ ረጅም ርቀት ተጓዥ ድሮኖች በእስራኤል ምድር ጥቃቶችን ሊያደርሱ ሲነሱ አሳይቷል። በኋላ ላይ ከእስራኤል የወጡ ምስሎችም በሰሜናዊ የእስራኤል ክፍል ክፍል የድሮን ጥቃት መሰንዘሩን አሳይቷል። አሁን እየተካረረ የመጣውን የሁለቱን ሀገራት ግጭት ማን ያስቆመዋል የሚል ጥያቄ ይነሳል። በጉዳዩ ላይ ለመምከር ከኢራን ባለስልጣናት ጋር የእንግሊዝ፣ ጀርመን ፈረንሳይና የአውሮፓ ህብረት ከፍተኛ ዲፕሎማቶች በጄኔቫ ተገናኝተው መክረዋል። ሆኖም የአሜሪካው ፕሬዚደንት ዶናልድ ትራምፕ እንደሚሉት እነዚህ የአውሮፓ ሀገራት የእስራኤል ኢራኑን ጦርነት ሊያስቆሙ አይቻላቸውም። እሳቸው እንደሚሉት ኢራናውያኑም ቢሆኑ ከአውሮፓውያን ይልቅ ከአሜሪካ ጋር መምከር ነው የሚመርጡት ትራምፕ ይህንን ይበሉ እንጂ የኢራኑ ውጭ ጉዳይ ሚኒስትር እስራኤል የምትሰነዘርብንን ጥቃት ሳታቁም ዋሽንግተን ጋር የኒውክሌር ንግግር የለም ብለዋል። የውጭ ጉዳይ ሚኒስትሩ አባስ አግራቺ ከአውሮፓውያኑ ጋር በሀገራቸው የኒውክሌር ፕሮግራም ዙሪያ በመከሩ ማግስት እንዳሉት ኢራን የዲፕሎማሲ መንገድን ዳግም ማጤን ትፈልጋለች። ለዚህ ግን አስቀድሞ እስራኤል ተጠያቂ መሆን ይኖርባታል። ጥቃቱ ሲቆምና አጥቂዋ ለተፈጸሙ ወንጀሎች ተጠያቂ ስትሆን ኢራን ዳግም የዲፕሎማሲ መንገድን ለማጤን ዝግጁ ትሆናለች። እስራኤልም ዘመቻው አልተጠናቀቀም ያለች ሲሆን ረዘም ላለ ጊዜም ዜጎቿን እንዲዘጋጁ እየተናገረች ነው። የእስራኤል መከላከያ ዋና አዛዥ ሌተናንት ጀነራል ኢያል ዛሚር እንደሚሉትም አስቸጋሪ ቀናት ከፊት እየመጡ ነው። እንደዚህ ያለ ጠላት የደቀነብንን ስጋት ለማስወገድ በታሪካችን እጅግ የተወሳሰበውን ዘመቻ ጀምረናል። ለተራዘመ ዘመቻም ዝግጁ መሆን አለብን። በእርግጥ የእስራኤሉ ጠቅላይ ሚኒስትር ሀሳብም እንዲህ ያለ ነው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራን የሚሳኤል ጥቃት የወደመውን ወይዝማር የምርምር ኢንስቲትዩት በጎበኝበት ወቅት ግጭቱ ምን ያህል ሊቆይ ይችላል ሲባሉ የፈጀውን ጊዜ ሊፈጅ ይችላል ሲሉ ተደምጧል። ኢራን የኒውክሌር መሳሪያ ልትታጠቅ ከጫፍ ደርሳለች በሚለው ላይ ከእስራኤል ጋር የተስማማ አቋም የያዙት የዋሽንግተን ሰዎችስ ግጭቱን ይቀላቀሉት ይሆን ወይ የሚለው ይጠበቃል። የኢራኑ ውጭ ጉዳይ ሚኒስትር ግን ይህ ከባድ